ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ከትላንትና በስቲያ ሐሙስ ምሽት ያየነው ጨዋታ አለ አደለም የፈረንሳይና የስፔን የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ዘጠኝ ጎል ያየነበት አስገራሚ ጨዋታ ነው። ላሚን ያማል በጣም ትልቅ ትልቅ ብቃት ያሳየበትም ጨዋታ ነበረ። በኋላ እንደው በብልጭታም ቢሆን እነ ቼርኪ በጣም ምን አይነት ተጫዋቾች እንደሆኑ ለብሔራዊ ቡድን በተጫወተበት በመጀመሪያ ጨዋታ ላይ ያደረጋቸው ነገሮች በጣም የሚገርሙ ናቸው። ይሄ ልጅ ነው ሲቲ እየገባ ያለው እና ያማልን ነገ ድጋሚ እናየዋለን ከአንጋፋው እና ከታላቁ ከክርስቲያኖ ሮናልዶ ጋራ ለኔሽንስ ሊግ ዋንጫ የሚፋለሙበት እሱቴ ቴ ምንም የሚመስሉ አይመስለኝም። ክላሽ ኦፍ ጀኔሬሽንስ የተባለበት የትውልዶች ፍጥጫ የትውልዶች እንግዲህ ግብ ግብ ነው የሚሆነው። ላሚኒያማል ከትላንት በስቲያ በነበረው የፈረንሳይና የስፔን ጨዋታ ላይ የሚያደርጋቸውን ነገሮች ባደረገ ቁጥር ኮሜንታተሩ ሊያስታውሰን ይሞክር ነበር። አስራ ሰባት ነው ይላል ማል ማል ላይ ጎል ሲያገባ ሪጎሪ ያገባ ከዛ አንደኛውን በጨዋታው ላይ ሲያገባ አስራ ሰባት ነው ይላል። በተደጋጋሚ ይህንን ነገር ያስታውሰን ነበረ። ክርስቲያኖ ሮናልዶ ወደ አርባ እሱ ወደ አስራ ስምንት እየሄዱ ነው እና የእድሜ ልዩነቱ በጣም ብዙ ነው በጣም ብዙ ነው። ሀያ ምናምናም እድሜ ልዩነት አለ። ይ ያኛውም አርባ ስታረጊ ይሄኛውን አስራ ስምንት ታረጊ አሁን ጁላይ ላይ አለ ወደ አስራ ስምንት ብናቃጥታ ሀያ ሁለት አመት ልዩነት አለ እና በጣም ብዙ ነው ግን በቃ ስራዬ ነው አለ። እንግዲህ የነገውን የኔሽንስ ሊግ የዋንጫ ጨዋታ ፖርቹጋል ከስፔን ክርስቲያኖ ሮናልዶ ከላሚን ያማል ጋር የሚገናኙበት ጨዋታ ዋና ትኩረታችንን ይስባል። እዛ ላይ ትኩረት አድርገን እንነጋገራለን። እናንተም ሀሳቦቻችሁን ጻፉ፣ ንገሩን። ደግሞ እንደተለመደው የዝውውር ጉዳዮችን በኋላም ቢሆን በሸገር ስፖርት ዊዛ በበግደ የዩቲዩብ ቻናል ላይ አዳዲሶቹን ጉዳዮች ለእናንተ የምናደርስ ነው የሚሆነው። ስለ ነገው ጨዋታ የተወሰኑ ነገሮች ብናነሳ አሪፍ ሳይንቲፊክ ይመስለኛል በዩኤፋ ኔሽንስ ሊግ ሁለት ጨዋታዎች ነው የሚደረጉት። ያው አንደኛው የደረጃ ጨዋታ ስለሆነ ጀርመንና ፈረንሳይ የሚገናኙበት አስር ሰዓት ላይ የሚደረግ ነው ያን ያክል ትኩረት የተሰጠው አይደለም፣ ግን ጨዋታው ይደረጋል። ከዛ በኋላ ምሽት አራት ሰዓት ላይ ፖርቹጋል ከስፔን ጋር የምታደርገው የዋንጫ ጨዋታ በጣም በተለየ ጉጉት የሚጠበቅ ጨዋታ ነው። በነገራችን ላይ ይሄኛውን ጨዋታ በተመለከተ ያው ከዚህ በፊትም የሚነሱ የነበሩ የተለያዩ ጉዳዮች አብረው እየተነሱበት ነው። ማለቴ የብሔራዊ ቡድን ዋንጫን በተመለከተ ክርስቲያኖ ሮናልዶ ከብሔራዊ ቡድን ጨዋታ ከመለያየቱ አስቀድሞ አንድ ዋንጫ አግኝቶ የሚያጠናቀቅበት እድል ሊፈጠር ይችላል የሚል አንድ ነው። ሁለተኛው ደግሞ አይ በሚቀጥለው የዓለም ዋንጫ ላይ እኮ የቡድኑ አባል እንደሚሆን ይጠረጠራል ገና ከወዲሁ። ስለዚህ ሌላ አንድ ተጨማሪ እድል አለው የሚል ሀሳብም የሚነሳበት ነው። በዓለም ዋንጫ ላይ ምን ይሆናል የሚለውን ለመገመትም ለመናገርም በጣም አስቸጋሪ ነው። ግን አሁን የኔሽንስ ሊግ ጨዋታ ላይ ስለሆነ ያለ ነው። ቢያንስ በዚህኛው ጨዋታ ላይ የተፈጠሩ ጉዳዮችና በዋንጫ ጨዋታው ላይ የሚጠበቁ ነገሮችን ግን በተወሰነ ደረጃ ማንሳት የሚገባ ይመስለኛል። ጀርመንና ፖርቹጋል ጨዋታቸውን ባደረጉበት ጊዜ ክርስቲያኖ ሮናልዶ መጨረሻ ላይ ባስቆጠረው ጎል ነው ፖርቹጋል ሁለት ለአንድ በሆነ ውጤት አሸንፋ የዋንጫ ተፋላሚ መሆኗን እያረጋገጠችው ትላንት፣ እንደዚሁም ደግሞ ከትላንት በስቲያ ከትላንትና በስቲያ ስፔን ደግሞ ያው ከፈረንሳይ ጋር ባደረገችው ጨዋታ በጣም ብዙ ጎል ነበር የተቆጠረው አምስት ለአራት በሆነ ውጤት አሸንፋ የዋንጫ ተፋላሚ መሆኗን አረጋግጣለች ና ከዋንጫው ጨዋታ ጋር በተያዘ የክርስቲያኖ ሮናልዶ ና እንደዚሁም ደግሞ የላሚን ያማል መገናኘት ነው በጣም ትልቅ ዜና ሆኖ እኔ የተመለከትኩት። ለዋንጫው ከተሰጠው ክብርም በላይ የሁለቱ መገናኘት በመገናኛ ብዙኃን ላይ ትልቁን ድርሻ የወሰደ ዘገባ ሆኖ አይቸዋለሁ። ይሄ ምንን ነው የሚያመላክተው? ምን ሊፈጠር ይችላል የሚለውን እንነጋገርበታለን። አው የመጀመሪያ ቅድም ያነሳሹ ነው፣ በሁለት ሺ ሀያ ስድስት የዓለም ዋንጫ ላይ ክርስቲያኖ ሮናልዶ የናሽናል ቲሙ አባል ይሆናል ወይስ አይሆንም የሚለውን ይሄ በመጠነኛ ጥርጣሬ መነሳት ያለበት አይመስለኝም። ለኔ ለኔ ክርስቲያኖ ሮናልዶ የብሔራዊ ቡድኑ አባል ይሆናል። 2026 2026፣ ማለት እኮ ኔክስት የር ነው። በቃ አሁን ክርስቲያኖ ሮናልዶ ምንም አይነት የመቀዝቀዝ ምንም አይነት የመብረድ ነገር የለውም። እንደውም ጭራሽ እኮ ከአና ስር ወጥቶ በቶፕ ሌቭል ጨዋት እንደገና እያለኩ። እሱን እኮ ከግምት ውስጥ እያስገቡ ያሉት እኮ እነ ቼልሲም ጭምር ናቸው። ቼልሲ እኮ ከክርስቲያኖ ሮናልዶ ጋር ተያይዞ ስሙ ተነስቷል። ክርስቲያኖ ሮናልዶ ና የእሱ ውስጥ ያለው ጠንካራ እየተጫወቱ የመቀጠል ፍላጎት ጠንካራ፣ አሁንም ውድድሮች ላይ ማገልገል ሰርፍ ማድረግ፣ ውድድሮችን ማሸነፍ ያለው ፍላጎት በጣም ከባድ በጣም ከባድ ነው ልታቆሚዋትው። እውነት ለመስናገር ክርስቲያኖ ሮናልዶ በእግር ኳስ ተጫዋችነት ዘመኑ ካሳለፈው ጉብዝና አንጻር ስትመለከችው ይሄ የኔሽንስ ሊግን ነገ ማሸነፍ ምናምን አይደለም። የክርስቲያኖ ሮናልዶ ሳትስፋክሽን ሊሆን የሚችለው ሊዮኔል ሜሲ በ2022 እንዳደረገው ዓለም ዋንጫን ቢያሸንፍ ወይም ዓለም ዋንጫን በሚያሸንፈው የፖርቹጋል ብሔራዊ ቡድን አባል ቢሆንና በክብር እሱም ዓለም ዋንጫውን ቢቀበል አልቲሜት ሳትስፋክሽኑ የሚመጣው ያኔ ይመስለኛል። ስለዚህ አሁን ክርስቲያኖ ሮናልዶ ፖርቹጋል የአለም ዋንጫው ሲደረግ የአለም ዋንጫውን ሊያሸንፉ እድል ከምትሰጫቸው ናሽናል ቲሞች መካከል አንዱ እየሆነ አንድ አመት እየቀረው ደግሞ ውድድሩ ለምሳሌ ውድድሩ ሶስት አመት ቢቀረው ኖሮ አሁን የምሰጥሽን አስተያየት አልሰጥሽም ነበር። አሁን የቀረው አንድ አመት ነው። በቀኔክስቲር በዚህ ሰዓት እኮ የአለም ዋንጫ ነው። ስለዚህ ይህን የአለም ዋንጫ በሚጀምርበት ሰዓት ላይ ክርስቲያኖ ሮናልዶ ምንም አይነት የመቀዝቀዝ፣ ምንም አይነት የመብረድ፣ ምንም አይነት ረፍት የመፈለግ ምልክት የማይሰጥን ሰውዬ እንዴት ብለሽ ነው ከዓለም ዋንጫ ውጭ ልታደርግ የምትች እመኝኝ በደንብ በደንብ የናሽናል ቲሙ አባል ይሆናል። ክርስቲያኖ ሮናልዶ አንሌስ የሆነ ሲቪር የሆነ ጉዳት ካላጋጠመው በስተቀር ወይም አስገዳጅ ነገር ካልመጣ በስተቀረ ክርስቲያኖ ሮናልዶን ከፖርቹጋል ብሔራዊ ቡድን ውጭ በ2026 ዓለም ዋንጫ ላይ ይሆናል ብዬ እኔ በግሌ አላምንም። ምክንያቱም የልጁን ጉጉት አውቀዋለሁ፣ የሮናልዶን ጉጉት አውቀዋለሁ። እንደዚህ እጅ የሚሰጥ ሰው አይደል። ግን እኮ አሁንም ፊት ፐርፌክትሊ ፊት ነው፣ ፊዚካሊ ምስታ ፊት ነው። ይሄ መገርጀፍ የማቃት ምናምን ምናምን የሚባል ነገር የለውም። ስለዚህ አሰልጣኙ ሲስተማቲካሊ እንዲጠቀምበት አድርጎ ቢያንስ ፎር ሂስ ፕራይድ የፓርት ኦፍ ዘ ናሽናል ቲም ይሆናል ብዬ ነው የማስበው። ነው ይህንን ደግሞ እንኳን እንደ ክርስቲያኖ ሮናልዶ ራሱን በሚጠብቅ ሰው። አንዳንድ እኮ ዩኒክ ተጫዋቾች አሉ። ኢንደርሌት ሰርቲስ ኤርሊ ፎርቲስ ላይ የናሽናል ቲም አባል ሆነው ዓለም ዋንጫ ላይ ተጫዋቶ አሉ። በክርስቲያኖ ሮናልዶ ሌቭል ራሳቸውን ፐርፌክትሊ ፊት ለማድረግ ፊዚካሊ የማይለፉ ሮጀር ሚላ፣ በስንት አመቱ ነው የተጫዋት? አዎ፣ ግን እኔ ላነሳው የነበረው ነገር ክርስቲያኖ ሮናልዶ የፖርቱጋል ብሔራዊ ቡድን አንደኛው አባል መሆኑ በዓለም ዋንጫ ላይ አይደለም እኮ ብዙ ጥያቄ የሚያስነሳው ሊሆን ይችላል ግን ክርስቲያኖ ሮናልዶን አሰልጣኙ እንደሚፈልጉት ልጠቀምበት ቢሉ ምቹ ተጫዋች ነው ወይ? ለምሳሌ ቀዳሚ ተሰላፊነት ቦታም ባይሰጡት ቀይሮ ሊያስገቡት ቢፈልጉ፣ ቀይሮ ሊያስወጡት ቢፈልጉ ይህንን አይነት ኮንፊደንስ አላቸው ወይ? ይሄ ነው የክርስቲያኖ ሮናልዶ የማይመች ባህሪው። እንጂ አንድ የብሔራዊ ቡድኑ አባል አድርገኸው ብታካትተውና የሆነ ጊዜ ላይ ልምዱን፣ ችሎታውን ተጠቅሞ የሆነ ነገር ሊያደርግልህ የሚችል ተጫዋች እንደሆነ ምንም ጥርጥር የለውም። ይሄኛው ነገር ግን ትንሽ ናሽናል ቲሙን አይረብሽም ወይ፣ አሰልጣኙን ነጻነት አያሳጣም ወይ የሚል ነው ትችቱ በአብዛኛው። እስከ መረበሽ ይሄዳል ብዬ አላስብም። እሱ ግን ዲማንድ ማድረጉን አያቆምም። አንዱ የክርስቲያኖ ሮናልዶ የሚደነቅለት ባህሪው እኮ የዲማንዲንግ ኔቸሩ ነው። አምጡ ነው የሚለው፣ ምን ቻሌንጅ ስጡኝ ነው የሚለው። አይ እኔ አሁን ትንሽ ያቃተኝ ስለሆነ ምናምን የሚል አይነት ነገር የለውም። ኢን ሂዝ ኔቸር ነው ምልሽ የለውም። ክርስቲያኖ ሮናልዶ ከራሱ ብዙ ነገር ዲማንድ የሚያደርግ ተጫዋች ነው። ስለዚህ አሰልጣኙ በዛሬና ከአስራ ሁለት ዓመት በኋላ በሚሆን ነገር መካከል ሆኜ እርግጠኛ ሆኜ ልነግርሽ የምችለው ነገር የለም። በዛሬና በአስራ ሁለት ወራት በኋላ በሚሆነው ነገር መካከል ሰፊ ልዩነቶች ሊፈጠሩ ይችላሉ፣ በብዙ ምክንያቶች፣ በብዙ ሰበቦች ሊፈጠሩ ይችላሉ። ዘ ፖይንት ኢዝ ክርስቲያኖ ሮናልዶ ሬጉላር ሆኖ ናሽናል ቲም ውስጥ ወይም ደግሞ ሲስተማቲካሊ የሚጠቀሙ ተጫዋች ሆኖ በናሽናል ቲም ውስጥ ይኖራል። እማላቀው ሬጉላር ተጫዋች ወይም በመደበኛነት የመጀመሪያ ቤስት ኢለቨን ውስጥ እየገባ ይቀጥላል ወይንስ ደግሞ በዘዴ እና እያረፉ ኢኮኖሚካል እየተጠቀሙበታል እሱን ነው እንጂ መወስን የማልችለው ነው። ክርስቲያኖ ሮናልዶ ከናሽናል ቲም ውጭ ይሆናል ብዬ ግን በጭራሽ አላስብም። ዘሴ ሚኒስትሩ ፎር ሜሲ። በነገራችን ሜሲ ሩቅ አይደለም፣ ሁለት ሺህ ሀያ ስድስት በቃ ደርሷል። እኔ ሳላሰቡ የደረሰብኝ ዓለም ዋንጫ ቢኖር በነገራችን ላይ እሱ በቃ እኮ የየሬጉ ዓለም ዋንጫ ነው። አሁን ለምሳሌ ነገ በኔሽንስ ሊግ ጨዋታ ያደርጋሉ ምናምን እያልን እያነሳን አይደለ? እንደዚህ አይነት ነገሮችን ስናነሳ እኮ የስፔን ብሔራዊ ቡድን አሰልጣኝ ምን አሉ፣ ስለ ክርስቲያኖ ሮናልዶ አሁን ነገ የሚገጥሙት እሱን ነው። ቅድም ስንል እንደነበረው ላሚን ያማል ቨርሰስ ክርስቲያኖ ሮናልዶ የትውልዶች ፍጥጫ፣ የንጉሥና የአልጋ ወራሽ ምናምን እየተባለ በተለያየ መንገድ እየተገለጸ ያለ ነገር ነው። ይሄንን በተመለከተ ላሚን ያማል የተናገረው ነገር፣ ይሄንን በተመለከተ ራሳቸው የስፔን ብሔራዊ ቡድን አሰልጣኝ የተናገሩትን ነገር ስትመለከተው በቃ ስለ ክርስቲያኖ ሮናልዶ የሚገባሽ ነገር አለ። በጣም በግልጽ በግልጽ በግልጽ አሳምረው ነው የተናገሩት። ለምሳሌ የብሔራዊ ቡድኑ አሰልጣኝ ሉዊስ ዴላ ፎንቴ ያሉት ነገር ብትወስጂ፣ በቃ ይሄ ኮ ከፖርቹጋል ጋር የምናደርገው የነገው ጨዋታ ኮ የዓለም ዋንጫ የዋንጫ ጨዋታ በሉታል፣ እንደዛ ኮ ሊቆጠር የሚችል ጨዋታ ነው አለ እና እነሱ ዋን ኦፍ ዘ ግሬትስ በቃ ይሄ የዓለማችን ምርጥ ከሚባሉ ተጫዋቾች መካከል ከአንዱ ከክርስቲያኖ ሮናልዶ ጋራ እኮ ነው የምንላተመው፣ ከእሱ ጋራ እኮ ነው ቻሌንጁ፣ ከእሱ ጋራ እኮ ነው ፍጥጫው የሚል ሀሳብን ሰጥተዋል እሳቸው። እና የእሱስም ገኖ ይወጣል አሉ። እኔ አይደለሁም የምለው ሉዊስ ዴላ ፎንቴ ናቸው፣ የብሔራዊ ቡድን የስፔን አሰልጣኝ ማለት ነው። እና የእሱስም ገኖ ገዝፎ ነው የሚወጣው። እኔ ራሴ አሉ፣ ሚዲያውን ተውት፣ እኔ ራሴ ገደብ የለሽ አድናቆት ገደብ የለሽ ክብር ነው ለክርስቲያኖ ሮናልዶ ያለኝ። እና ምን እንደሚደንቃቸው ደግሞ አስቀምጠው ኢትስ ሪል ግሬት ቱ ሲ ኤ ፕሌየር አት ሂዝ ኤጅ በሱ እሱ በሚገኝበት እድሜ ላይ እየተገኘ አንድ ተጫዋች እየተጫወተ መቀጠሉ ይገርመኛል። እየተጫወተ መቀጠሉ ከሚገርመኝ በላይ ግን በክርስቲያኖ ሮናልዶ የፊትነስ ሌቭል ላይ በዚህ ዕድሜ መገኘት ግን በጣም ዘ ጋይስ ክሬዚ የምልሽ ነ ነው መጫወት አንድ ነገር በቃ አርባ ደረሰ አለ መጫወት፣ በቶፕ ሌቭል መጫወት፣ በናሽናል ቲም አሁንም ወሳኝ ጎሎችን ማስቆጠር በቃ እኔ ክርስቲያኖ ሮናልዶ እንደዛ ነዋል፣ እና ሊሚትለስ የሆነ አድማይሬሽን ያለኛሉ፣ ልገድበው አልችልም። በቃ ዝም ብዬ ነው የማደንቀው። ዝም ብሎ ማንም ቢሆን ሞዴል ሊያደርገው የሚችል አርያ ሊያደርገው የሚችል አይነት ተጫዋች ነው እና በጣም እጅግ በጣም አድርጌ አደንቀዋለሁ የሚል ሀሳብ ነው የሰጡት እሳቸው። አሁንን ቅድም እንዳልኩሽ ከአልናስር ወጥቶ ደግሞ ሌላ ክለብ ላይ ለመግባት ይሄዳል። በቃ እኔ ዝም ብዬ ያንድ ነገር ልናገር ክርስቲያኖ ሮናልዶ የሚያሳደዳቸው ሁለት ክብሮች አሉ ብዬ ነው የማምነው ነ ከቻለ ቢያሳካቸው የሚያደርገውን ነገር በሙሉ አድርጎ ቢፈጽማቸው ደስ የሚሉት ለሁለት ነገሮች እየኖረ ነው የሚመስለኝ። አንድ፣ አንድ ሺኛ ጎል ላይ መድረስ፣ ሁለት፣ ዓለም ዋንጫ ነው ማሸነፍ። የክርስቲያኖ ሮናልዶ ድሪሙስ ነው። ይሄንን ሪያላይዝ ማድረግ መቻል አለመቻሉን ከማወቁ በፊት ሰውየው ሪታየር አያረግም። ለአይምሯችን ራሱ ሩቅ ነው አይደል? ክርስቲያኖ ሮናልዶ ሪታየር ያደርጋል ምናምን የሚለውን ሀሳብ እንዳናስብ አድርጎ ነው የራሱን ዝግጁ አድርጎ እየቀረበ ያለው ግን በጣም ትልቁ ትኩረት በስፔንና በፖርቹጋል መካከል በሚደረገው ጨዋታ የላሚኒያ ማልና የክርስቲያኖ ሮናልዶ መገናኘት ነው። ከፈረንሳይ ጋር በነበረው ጨዋታ ላይ ላሚኒያ ማል ጎል አስቆጥሮ የስቴዲየሙ የማስታወቂያ ቦርድ ላይ ሄዶ አንዳንድ ጊዜ ክርስቲያኖ ሮናልዶ ጎል ሳያገባ እንደሚቀመጠው አይነት እንደዛ አይነት አቀማመጥ እንዴት ሳያገባ ነው ያሉ ሲያገባ ሲያገባ ሲያገባሽ ብቻ ጎል ሲያገባ ሴሌብሬት የሚያደርግበት መንገድ አላር ቦርዱ ላይ ሄደው አንዳንድ ጊዜ ይቀመጣሉ ተጫዋቾችና ደስታቸውን ይገልጻሉ። እንደዛ አድርጎ ምን ያህል ዝግጁ መሆኑን ገለጸ የሚሉ አስተያየቶችም እንዲሰጥ ያደረገ ነው። ግን እሱም ተናግሮ ነበረ። እኔ በጣም ትኩረት ማድረግ የምፈልገው ጨዋታው ላይ ነው እና ራሴን መግለጽ ነው የምፈልገው እዚህ ጨዋታ ላይ እና ዋንጫውን ማንሳት ነው እንደ አንድ ልገኝበት እንደምፈልገው ሁልጊዜ በቃ ትልቅ ጨዋታ ነው ብለን እንደምንጠራው ትልቅ ጨዋታ ነው። ስለዚህ እዚህ ጨዋታ ላይ ደግሞ ተጫውቶ ማለፍ ብቻ ሳይሆን የበለጠ ራስን ማሳየትና መግለጥ ያስፈልጋልና በዛ መንገድ ነው ጨዋታውን እየጠበቅኩት የምገኘው ብሎ እሱም አስተያየቱን የሰጠበት ነው። አሁንም በተደጋጋሚ እንደምናየው ላሚን ያማል ላይ ያለው በራስ መተማመን በጣም ከፍተኛ ነው። ከጊዜ ወደ ጊዜ ምንም የሚበርድም አይደለም አስተውሉት ብያችሁ ነበር ና እና አሁን ጨዋታም ላይ ብቻም ሳይሆን እንደዚሁ በቃ የጋዜጣዊ መግለጫውም ላይ ብታየው፣ አንዳንድ ኢንተርቪዎችን ሲሰጥም ስታየው በጣም በተረጋጋ በኮንፊደንስ ምንም በቃ የሆነ የተፈጠረ ነገር የለም፣ ያንን ያክል ታሪክም ሰርቶ የተፈጠረ ነገር የለም የሚል አይነት ምንድነው ንባብ ፊቱ ላይ እንድታነብ ነው የሚያደርግህ እና በጣም ጨዋታው ላይ ለመገኘት ለመሳተፍ ትልቅ ጉጉት እንዳለው ና ራሱን ለመግለጽ የሚጠቀምበት ጨዋታ እንደሆነ ተናግሯል። በጣም እንጠብቃለን። እኛም እንግዲህ የኒኮ ዊሊያምስ እና እንደዚሁም ደግሞ የላሚን ያማል ጥምረት ከፖርቹጋል ብሔራዊ ቡድን ጋራ እንዴት ባለ መንገድ ነው ሚከተሉ የሚመጡትን ነገሮች የምናየው ነገ ምሽት አራት ሰዓት ላይ የምንጠብቀው ጠብቀው ጨዋታ ነው። እንደተባለው ግን ምናልባት የኔሽንስ ሊግ ስለሆነ ሰዎች አነስ ያለ ትኩረት ሰጥተውት ሊሆን ይችላል እንጂ አሁን የዓለም ዋንጫ የዋንጫ ጨዋታ ወይም ሌላ ነገር ላይ የአውሮፓ ዋንጫ ላይ ቢሆን በጣም ትልቅ ትኩረት ውስጥ ነበር። በጣም አጓግቷቸዋል። አጓግቷቸዋል ስልሽ አንድ ፖርቹጋል ከጀርመን ጋር ሲጫወቱ ረቡለት አዩ ጨዋታውንና ክርስቲያኖ ሮናልዶ ጎላ ገባ። ከዛ ወሬ የሆነ በነገራችን ላይ በጣም ቀላል የማይባል ቁጥር ያለው ሰው ወይም ብዙ የሚለው ሰው ፖርቹጋልና ጀርመን በኔሽንስ ሊግ የግማሽ ፍጻሜ ጨዋታ እንደሚጫወቱ አያውቅም ነበረ። ሲዝን አልቋል። ምን ብሏል? ምን ብሏል? እኔ እኮ ጨዋታ እንዳለ ያወቅኩት ሌትሊ ነው ምናምን ነው። ከዛ በኋላ ግን ሀሙስ እለት ከትላንትና ወዲያ አየ የፈረንሳይንና የስፔንን ጨዋታ ወዝ በትልቅ ጌም ነው። እንዴት ነው ይህንን ጨዋታ መርሳት የሚቻለው? ዘጠኝ ጎል የታየበትን አምስት ለአንድ አካባቢ ከሆኑ በኋላ ፈረንሳይ ለማገገም የቻለችውን በሙሉ ያደረገችበትን ስፔን ደግሞ ጌሙ አልቋል ብላ ተጫዋቾችን በብዛት የቀየረችበትን ምናምን አይነት ነገር ነው እኮ ያየ ነው። ስለዚህ እነዛ እነዛን ነገሮችን ከግምት ውስጥ አስገቢ የነገው ጨዋታ በጣም ትልቅ ትኩረት ያገኛል። በጣም ትልቅ ትኩረት ያገኛል ብቻ ሳይሆን አግኝቷል። አንዱ ለሶስት ነገሮች ለመናገር ፈልጋለሁ። አንደኛው ያማል ከክርስቲያኖ ሮናልዶ ጋራ ለምሳሌ ሐሙስ ጨዋታ ሲደረግ ዶዌ ከያማል ጋር ሲባል ያምር ነበረ። ለምን እኩያነት አለ፣ ተቀራራቢ ዕድሜ አለ። የባለ ነጋዎቹ ፍጥጫ ምናምን አይነት ነገር ነው። ገብቶሻል። ያምራል። ኦኬ፣ አሁን ያማል ያንን ቻሌንጅ አለፈ። ዶዌ አልቻለም ተቀይሮ ወጣ፣ ግን ሂወዝ በፐርፎርሚንግ ዌል በነገራችን ለመጥፎ አልነበረም። ያማል ሌፍል አደለም ግን እንትን ብሏል፣ የሚችለውን አድርጓል። ከዛ በኋላ አሁን ከክርስቲያኖ ሮናልዶ ጋር እንደገና በነገ የዋንጫ ጨዋታ ስምሽ አብሮ ተነስቶ የሁለት ትውልዶች ፍጥጫ ምናምን ሲባል ክርስቲያኖ ሮናልዶ ቨርሰስ ያማል ምናምን ሲባል ያማልና ክርስቲያኖ ሮናልዶ ናቸው በዚህ ጨዋታ ላይ የሚጠበቁት። ክርስቲያኖ ሮናልዶ ምን ያደርግ ይሆን የአማል ምን ያደርግ ይሆን ነው እኮ አሁን የተባለው፣ በራሱ ትልቅ ትልቅ ትልቅ ክብር ነው ለያማል፣ ለያማል ትልቅ ክብር ነው ለእኔ። ምክንያቱም ክርስቲያኖ ሮናልዶ ጋራ ነው አሁን እየተነሳሽ ያለሽ። ባትጎብዥ ኖሮ ያልተለመደ ጉብዝና ያልተለመደ ጀግንነት ባታሳይ ኖሮ ከሌጀንዱ ጋራ አትጠሪም ነበረ ለፉክክር እኮ አስር ተጫዋች አንድ በረኛ ሆኖ አይደል የሚገቡት። አስር ተጫዋች አንድ በረኛ ሆኖ ከሚገባው የስፔን ብሔራዊ ቡድን ውስጥ አንቺን ሲንግላውት አድርገው ከሌጀንዱ ጋራ ይለይላቸዋል ተብለሽ ስምሽ ሲጻፍ ይህ በጣም ከባድ ነገር ነው። ሶ ኢትስ በጣም ትልቅ ኦነር ነው ትልቅ ክብር ነው ለያማል ብዬ አነሳለሁ። ከክርስቲያኖ ሮናልዶ ጋራ ይለይላቸዋል መባሉ በራሱ ይህንን አነሳለሁ። ሁለተኛው የነገው ጨዋታ ላይ የኔሽንስ ሊግ ምናምን ከመሆኑ ጋር አይደለም ነው የማያይዘው። በቃ ትልቅ ክብር። ክርስቲያኖ ሮናልዶ የሚያሸንፍ ከሆነ ከፖርቹጋል ጋር ኔሽንስ ሊግ ለሁለተኛ ጊዜ አሸነፉ ማለት ነው። እዛ ላይ የአውሮፓ ዋንጫን አሸንፈዋል፣ ደስ ይለዋል። ለነ ላሚኒያ ማለት ከሆነ ደግሞ በቃ ዘመናችሁ አልቋል ሌሏቸው ነው። እነ ክሪስቲያኖ ሮናልዶ ዩሮ 2024ን አሸንፈዋል። አሁን ኔሽንስ ሊግን በቃ ነገ የስፔን ነው የምትይበት ነው የሆነ የምታስተላልፊው ነገር ከዛ ሶስተኛው በዚሁ ጉዳይ ላይ ከማጠቃላላችን በፊት መናገር የምፈልገው ከተለያዩ ክለቦች ጋር ተያይዞ ስማቸው የሚነሱ ተጫዋቾችን እና ጉብዝናቸውን እያየን ነው። አሁን ባርሴሎና በላሚኒ ያማል እየተወከለ ነው። በቃ ላሚኒ ያማል እና ባርሴሎና በጣም ረጅም የሚባል ኮንትራት እየተፈራረሙ ነው። እንደዚህ ገለበጥ ስል በሌፍት ዊንግ በኩል ደግሞ የሚጫወተውን ዊንገሩን ኒኮ ዊሊያምስን ሳይ ይህንን ልጅ ካገኘ አርሰናል፣ በቀኝም በኩል ቡካዮ ሳካ በዚህ በኩል ይሄ ምን ሊኮን ነው? ምናምን ትያለች። ለእኔ በብዙ መንገድ እኮ ስለማየው ነው። ገባሽ? ከዚያ ቸርኪ የሚባለውን ልጅ ደግሞ ስታዩ ሲገባ ከገባ በኋላ ያደረገውን ነገር ያገባውን ጎል የሰራቸውን ስራዎች ክሮሶቹ፣ እንዴ እንዴት ነው የሚሆነው? የማንቸስተር ሲቲ ሚድፊልድ ራይንደርስ ራይጃኒ ራይንደርስ ከኤሲ ሚላን እና ቼርኪ ምንድን ነው የሚሆነው? ከባሽ ረቡዕ ዕለት ደግሞ ዊርስን ስናል ነበረ። ፍሎር በቃ እነዚህ እነዚህ ነገሮች ናቸው ገበያው ላይ ያሉት ተጫዋቾች በሙሉ ጥሩ ብቃታቸውን ያሳዩበት ነው የሚፈለጉ ማለት በሌላ አባባል ምንድን ነው የፕሪሚየር ሊጉ ትልልቅ ክለቦች የፈለጓቸው ተጫዋቾች የምር የምር የምር ቶፕ ፎርም ላይ ያሉ ተጫዋቾችን ነው። ለዛ ነው 2025/26 ከአስራ ሁለት ቀናት በኋላ ፕሮግራሙ ይወጣል። በነገራችን ላይ የ2025/26 የፕሪሚየር ሊጉ ጉድ የፈላበት ሲዝን ነው። ምልሽ ለዛ ነው ሊቨርፑልን፣ ማንቸስተር ሲቲን፣ ቼልሲን፣ ማንቸስተር ዩናይትድን አርሰናልን እና እነዚህ ክለቦች ራሳቸውን ለማጠናከር እየወሰዷቸው ያሉትን እርምጃዎች በተለይ የሲቲ በተለይ የሊቨርፑልን ካየሽ መጪውን የውድድር አመት ፕሪዲክት ማድረግ በጣም ከባድ ነው። በጣም እጅግ እጅግ እጅግ በጣም ከባድ ነው። እነዚህን ሁሉ ነገሮች ነው ሳይ የነበረው ነው። ልክ ነው። በብዙ አቅጣጫ የሚታይና የሚተነተን ጨዋታ ነው። ከዋንጫ ጨዋታነቱ ከክብሩ ባሻገር ሌሎችም ጉዳዮች እንዳሉት ነው የምንረዳው። ስለዚህም የምትዝናኑበት ጨዋታ እንደሚሆን ተስፋ እናደርጋለን። ክርስቲያኖ ሮናልዶ ወይንስ ደግሞ ላሚን ያማል ማን ነው ሻምፒዮን አሸናፊ የሚሆነው የሚለውን ነገ ምሽት አራት ሰዓት ላይ የሚደረገውን ጨዋታ ስንከታተል፣ ምን መልሰው ጥያቄ ነው። ምን ማን ያሸንፋል?

እኔ እስፔን ታሸንፋለች ብዬ ነው ገምተው። እሺ ለማንኛውም መልካም ጨዋታ እንዲሆንላችሁ እንመኛለን። ሀሳቦቻችሁንም እናስተናግዳለን። ሸገር ስፖርት ዊዛ በበግደ የዩቲዩብ ቻናልን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩ ለሌሎች አጋሩና ይህ ፕሮግራም ብዙ ሰዎች ጋር መድረስ እንዲችል አግዙ እንላለን። እስካሁን ላደረጋችሁ ትገዛን በጣም እናመሰግናለን። በያላችሁበት አሁንም ያማረ ቀን ይሁንላችሁ እንላለን።